ቅዱስ አህዶ አምላክ በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅድስት ቤተክርስቲያን ልጆች ሁላችሁም በያላችሁ በጽንፈ ምድር የእግዚአብሔር ሰላም ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ የተለመደውን የአዲስ ኪዳን ትምህርት የማቴዎስ ወንጌል እንቀጥላለን። ዛሬ የማቴዎስ ወንጌል ምዕራፍ 24ን እናያለን። ምዕራፍ 24 ምን ይላል፣ ስለምን ይናገራል የሚለውን አጠቃላይ ይሄ ያው እንደሚታወቀው እንደ ትንቢትም እንደ ፍጻሜም ነው፣ ግን በአጠቃላይ በኢየሱስ ክርስቶስ ዘንድ ትንቢት ፍጻሜ የምንለው ነገር የለም። ዞሮ ዞሮ ሁሉን አረጋግጦ ተናግሮ እሱ እንደሚመጣ የሚመጣው ደግሞ ከዚህ በኋላ ለፍርድ እንደሆነ፣ ዳግመኛ ለመወለድ ወይም ለመጠመቅ ወይም ሌላ ነገር ለማድረግ ለድነተ ዓለም ለማድረግ ሳይሆን ያለ ያደረገውን ስራ ወይም የሰጠንን ስራችንን የቅድስና ስራ እየሰራን መጠበቅ እንዳለብን ከማስጠንቀቂያ ጋር የሰጠበትና መጽሐፍ ወይም ህልፈተ ዓለም እንዴት እንደሚሆን ቅድመ ህልፈተ ዓለም፣ ጊዜ ህልፈተ ዓለም እና ዲረ ህልፈተ ዓለም ያለውን ሁኔታ በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ እንዲህ በማለት ይጀምራል። ሀያ አራት አውሳ ጊዜ እየሱ ወይቤሎሙ ወአውሳ ጊዜ እየሱ ወይቤሎሙ ተሪኤውን ዘንድ ተኩሎ አማን ብለክሙ ጊት ሀዲ ግዜ እምን ድበእምን ይትነሰት ይህንን የተናገረበት ጌታችን አምላካችን መድኃኒታችን የክቶት መጀመሪያ ሲጀምር ሐዋርያት ከቤተ መቅደስ ወጥቶ ጌታችን በደብረ ዘይት ፊትለፊት በተቀመጠ ጊዜ ቀርቡ ሀቢሁ ሁሉም አርዳይሁ ደሱ ቀረቡ፣ ወይም የልዎ ተሪያይኑ ዘንተ ንድቀ ህንፃሁ ለቤተ መቅደስ የቤተ መቅደሱን ህንፃ እየኸውን ብለው ሐዋርያት አድንቀው ጠየቁት። እሱም እንዲህ አላቸው፣ አማን እብለክሙ ይታሪ እብን ዲበ እብን ዘይትነሰት። የማይፈርስ ሆኖ የሚቀር የለም፣ ድንጋይ በድንጋይ ላይ ይሆናል ብሎ ስለ መቅደሱ ነገራቸው። ሊቃውንት አባቶቻችን መቅደሱ በወርቅና በብር ተንቆጥቁጦ የተሰራ ስለነበረ ያንን ህንፃው ጠዋት ኪዳን አድርሰው ካህናት እንደሚወጡ እነሱም ጌታችንን ሐዋርያት ጋር ሆኖ ከመቅደስ ወጥቶ በደብረ ዘይት ተራራ ፊትለፊት ወይም አጠገብ ተቀምጦ ሳለ የጠዋት ፀሐይ ጮራው ሲያንፀባረቅበት ወርቅና ብሩ ጋር ልዩ ድባብ ፈጥሯል። ይሄ አስገርሟቸው አስደንቋቸው፣ ተመልከት የዚህን ቤተ መቅደስ ብሎ ሲያደንጎ ድንጋይ በድንጋይ ላይ ይሆናል ብሎ ሳይፈርስ አይቀርም ይፈርሳል ብሎ ተናገራቸው። ማለትም እንኳን ሰው አይደለም ሰው የሰራው ህንፃ አይደለም ህንፃ እግዚአብሔር የሰው ልጅ አልፋ ሊፈርሳል የሚል ትርጓሜ ነው የነገራቸው። እነሱም ደግሞ ቀረቡና እንዲህ አሉት ወንዘ ይነብር እግዚ ኢየሱስ ተደብረ ዘይት ቀርቦ ካየሁ ሁሎም አርዳ ይሁም

ወደ እርሱ ቀረቡና ይህ ሁሉ መቼ ነው የሚሆነው? የመምጣትስ ምልክቱ ምንድን ነው? አንተስ መቼ ነው የምትመጣው? የሚል ዝርዝር ሐሳብ እንደጠየቁት እርሱም እንዲህ አላቸው። የመጀመሪያው ቁ ኬጅ ያሱቱ ክሙ እንዳያስቷችሁ ተጠንቀቁ የሚል መልእክት አስተላለፈላቸው፣ ወይም ነገራቸው፣ መከራቸው ብዙሀን ይመጽ በስሜ እንዘ ይውሉ አነውቱ ክርስቶስ እኔ ክርስቶስ ነኝ። እም ነቢይ ነኝ፣ ሐዋርያ ነኝ ከሚል አልፎ እኔ ክርስቶስ ነኝ ብለው የሚመጡ ብዙዎች በስሜ ይመጣሉና እንዳያስቷ ተጠንቀቁ ተጠንቀቁ። ከዚያ በኋላ የጦርነት ድምፅ ተሰማላችሁ። ህዝብ በህዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ ሸነፈር ይሆናል። የጦርነት ድምፅ ዘወትር መስማት ስራችሁ ይሆናል። አሚያ ያሉ ብዙሀን ሃይማኖቶሙ፣ ብዙዎቹ ያን ጊዜ ሃይማኖታቸውን ይክዳሉ። ወይ ጻሉ በቤናቲሆሙ ወይትቃጠሉ እርስ በርሳቸው ይጣላሉ፣ ይገዳደላሉ። ወብዙዋን አሳውያን ነቢያት ይመጹ ወብዙዋን ለብዙዋን ያስቱ ያስቱም ብዙ ነቢያት ሐሰት ይመጣሉ ብዙዎችንም ያስቷቸዋል። ምዛ መጻ ከይ ሴኮስ ፍቅር ከመከራው ብዛት የተነሳ ፍቅር ትቀዘቅዛለች። ብዙዎችም ሃይማኖታቸውን ይተያሉ ፍቅርንም ይተውታል። ወዘሳ ዝለፈ ትግስቶ ውቱ ይድህን እስከ መጨረሻው የጸና እርሱ ይድናል። ወይ ሰበክ ዝ ወንጌለ መንግስት ውስተ ኩሉ አለም ከመ ይኩን ስማ ላይ ለኩሉ አሕዛብ በአሕዛብ ላይ ሁሉ ምስክር የሆንባቸው ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ወይእተ አሚረ ይበጽህ ህልቀት ያን ጊዜ የዓለም ፍጻሜ ይሆናል ብሎ በዝርዝር ዓለም እንዴት እንደሚያልፍ ከማለፉ በፊት ምን ምን አይነት ታምራት እንደሚደረጉ እንደገና ደግሞ ዓለምንም ሆነ የሰው ልጅ ምን አይነት ፈተናዎች እንደሚገጥሙት ያንን ሁሉ ፈተና እስከ መጨረሻው መጽናትና እንደሚያስፈልግ የጸና ደግሞ እንደሚድነው የጸና እንጂ ያልጸና መዳን እንደማይችል አስረግጦ እየተናገረበት ክፍል ነው ማለት ነው። ሁለተኛው አንቀጽ የሚነግረን ደግሞ በተቀደሰው ቦታ ላይ ርኩሰት ሲነበብ ወይም መካን ቅዱስ በዚህ በተቀደሰው ቦታ ላይ የርኩሰት ሲነገር ሲነበብ ይህንን አንባቢ ያስተውል ብሎ በትንቢተ ዳንኤል የተነገረውን በዝርዝር ይህንን ማስረዳቱ ነው። ሌላ ሁለተኛው አሚሃ ለውስተ ይሁዳ ይጎዩ ውስተ አድባር፣ በይሁዳ ያሉትም ወደ ተራራ ይሸሻሉ። እንደገና ደግሞ በአጥር ላይ ያሉትም ደግሞ ወደኋላ ይመለሳሉ ወደ እርሻም የሄዱትም ደግሞ ወደኋላ ኋላ ይመለሳል። በአይቱ አለሎን ለጽኑ ሰዓት በውትመዋል ያን ጊዜ ጸን ሰው ለሚያሳድጉ ወዮላቸው። ወጸልዩ በአይቱ ከመይኩን ያክሙ በክረምት ወበሰንበት፣ ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ ብሎ ይህን ማስጠንቀቂያ ነግሯል። ያው ክረምትና ሰንበትን ሁለቱ ነገሮች ያስቀምጧቸዋል። በክረምት ላዩ ውሃታችሁ ውሃ ሲሆን በዚያን ጊዜ ሞፈር ቀንበር ተሸክሞ ሊያርሱ ይችላሉ እንጂ አገር አቋርጦ ሌላ ሀገር አይከድም። ችግር ቢመጣ ሩጫ ለምልጥ አይባልም። ስለዚህ እናንተም ደግሞ በዕለተ ምጻ ሰንበትም ደግሞ በሰንበት ከከተማ ውጭ አልፎ ሩቅ ሀገር አይከድም። በሰንበት ተቀምጦ ድውይ መፈወስ፣ ለምጽ ማንጻት፣ ለተቻለው ያልተቻለው ደግሞ ድውይ መጠየቅ፣ የተራበ ማብላት፣ በቤተ መቅደሱ አገልግሎት ማገልገል ወንጌል መስማት ይሄ ይገባዋል እንጂ እዚያ ውጭ መሄድ አይቻለውም። ይሄን እንደማይቻል እንደሚያስጨንቅ ርቆ መሄድ በሰንበትና በክረምት እንደማይቻል እስከ ዕለተ ምጽአት ድረስ ቀድሞ ንስሐ ካልገቡ በስተቀር ከሞቱ በኋላ ንስሐ እንደሌለ በፍርድ ጊዜ ንስሐ ልግባ የማይባል የጭንቅ ጊዜ እንደሆነ ከጭንቁ ቀድሞ ንስሐ መግባት እንደሚያስፈልግ በዝርዝር ያስረዳበት ነው። እነኛ ወራት ባያጥሩ ኑሮ በምድር ላይ ያለ ስጋ ለባሽ ሁሉ ባልዲያንም ነበር በማለት የዕለተ ምጻት የሚመጣውን የመከራ ሂደት በዝርዝር ያስነዳል። እስሜ የተነሱ ሀሳው ያለ መሲህ ሀሳው ያለ ነቢያት ሐሰተኞች ነቢያት ወይም ነቢያትን የሚያስቱ ጭምር ይነሳሉ። ወይ ገብሩ ተአምራተው መንክራት እንኳን አይደለም ተራውን ሰው ነቢያትን መምህር ላይ የሚሉት ሁሉ የሚያስቱ ይነሳሉ። ተአምር ያደርጋሉ። ድንቅ ነገርም ያደርጋሉ ሁሉን ለማሳት የማያደርጉት ነገር። ናሁ አቅደምኩ ነጊሮተክሙ፣ እናንተን ግን አስቀድሜ ይህን ሁሉ ነግሬያቸዋለሁ። ከዚህ ተጠንቀቁ በማለት ይህንን ይነግረናል። ከዚያ ቀጥሎ ደግሞ በዚያው ላይ ያለውን አንቀጽ ስንመለከተው በጊዜ እምድረህማሞን ለማንቱ ከመከራ በኋላ ፀሐይ ጨለማ ይሆናል፣ ወርኅ ደም ይሆናል፣ ከዋክብት ይረግፋሉ። እንደ ዕለተ ዓርብ ማለት ነው። የተደረጉት ታምራት ሁሉ አሁንም በዚህ በምድር ላይ መልሰው እንደሚደረጉ በዝርዝር ይነግረናል። ይቀጥልና ወበጊዜ ይጸልም ፀሐይ ይጨልማል፣ ወርህን ይሁ ብርሃኑ እይቦ ብርሃኖ ብርሃኑ አይሰጥም። ከዋክብት እንዲወድቁ ድበብድርም ሰማይ ከሰማይ ከዋክብት ወደምድር ይወድቃሉ። ይትከወስ ሁሉ ሀይለ ሰማያት ወይም ያንቀለቀል ሁሉ ሀይለ ሰማያት የሰማይ ኃይልም ይነዋወፃል እያለ በዝርዝር የሚደረገውን ታምር ሁሉ ይነግረና ወይታ አሚራ ያስጠሪ ታምር ሁሉ ወልደጓለሚያው በሰማይ አሚሃ ያን ጊዜ ይታያል። ይበክዩ ሁሎም ሀጣነ ምድሪ የምድር ሀጣን ሁሉም ያለቅሳሉ። ወይ ወል ወልደ ጓለም ያው እንዘ ይመጽ በደመና ሰማይ በክብር ማለት ነው። የባህሪ ክብሩ በዚያ ሲመጣ ያዩታል። ወልደ ጓለም ያው ክርስቶስ ማለት ነው። በሀይል ሲመጣ ያዩታል። ወይ ፌኖሙ ለመላይትም ስለ ቃለ ቀር ወስባት አብይ በታላቅ ምስጋናና ቀርነ ጋር መላይትን ይልካቸዋል ነው። አራቱም አዝን አለም ደግሞ አጽናፈ ሰማይ ነፋሳት አጽናፈ ሰማይ ነፋሳተ ምድር ከአራቱ ማዕዝን ዓለም የሰው ልጆቹ ይሰበስባል ማለት ለፍርድ እግዚአብሔር መጥራቱን በዝርዝር ይነግረናል። ይቀጥልና እምበለስ ሃይምሯ አምሳሌሁ ከበለስ ምሳሌውን ተማሩ። ከመኮነ አጽቃድ ቁመ ቅጠሏ የጠወለገ ቆጥላ ቅጠሏ የለመለመ ከሆነች እሷን ተመልከቱ። ታምሩ ከመቀርበ ማይረር ጊዜ እንደደረሰ ከመለምለም ወሰረፀ ቆጥላ ነው የሚለው ቅጠሏ የለመለመ እንደሆነ ፈጽማ የለመለመች እንደሆነ በለስ የጊዜ ዓለም ህልፈት የሚደርስበትን እንደሆነ እመኑ ይላል። ያ ማለት ሊቃውን ሲተረጉሙ እስራኤል ናት ይላሉ። በለስ የተባለች እስራኤል ናት። በለስ ዘይቤ ቤተ እስራኤል ይላልና እስራኤል እንደ መንግስት ተቋቁማ ራሷ ሀገር ስትሆን ያን ጊዜ የለተምጻት እየደረሰ እንደሆነ እንደቀረበ ተረዱ በማለት ይነግረናል ማለት ነው። ወደ መጨረሻ ላይ ስንመጣ ደግሞ ወበእንተሰ ይእቲ ዕለት ወይእቲ ሰዓት አልቦ ዘየአምራ ወልድ ወይ መላእክተ ሰማይ ዘእንበለ ባሕቲቱ። ብዙ ጥያቄ የሚያስነሳ ነው። ወልድ ማለት ልጅም ወልድ ቢሆን መላእክት ቢሆኑ ያችን ቀን አያውቋትም። ለተመጽት እንግዲህ መጋቢት ነው ሩ ወሩ ይታወቃል። ቀኑ እሑድና እሑድ ይታወቃል። ነገር ግን ማንኛው እሑድ ማንኛው መጋቢት የሚለውን እግዚአብሔር ብቻ ነው የሚያውቀው። መምህርም መጽሐፍም ይህን አይናገርም የለምና ብዙ ጊዜ የቀመር መጽሐፍ የቀመር ሊቃውንት በቀመር ይደረስበታል ይላሉ እ በቀመር ቢደረስበትም ወሩ ወርሃ መጋቢት እንደሆነ ለቱ ለተኩድ እንደሆነ ብዙ ሀተታ ይታተታል እንጂ ያችን ቀን የሚያውቃት ብቻ እግዚአብሔር የፈጠራት ብቻ ነው። ግን ወልድ የሚለው ደግሞ አላዋቂ ስጋ እንደተዋሃደ ለማጠየቅ እንጂ የፈጠራትን ቀን እግዚአብሔር ወልድ አያውቃትም ማለት እንደሆነ እንደ በታምረየ ስጡር አድርገው ገልፀውታል። ይህ ደቂቃ አዳም ወይ መላይ ተሰማይ የሰው ልጆችም ቢሆኑ የአዳም ዘሮችም ቢሆኑ ሰው የተባለውም ቢሆን እንደገና የሰማይ መላእክት ቢሆኑ አያውቋትም ነው። ለወልድ ስንሰጠው ደግሞ አላዋቂ ስጋ እንደተዋሃደ ለማጠየቅ ነው እንጂ እሱ የፈጠረውን ቀን አያውቅም ማለት አይደለም ብለው ሊቃውንት አባቶቻችን ይነግሩናል። ሲያጠናቅቀው በዚያን ዘመን ብፁ ሆኖ ወይም ታማኝ አገልጋይ ወይም ለተነግ የተነገረው ነገር ወደ ተግባር ቀይሮ የሚገኙ ሰው እሱ ብፁ ነው ብሎ በዕለተ ምጽአት ከእነዚህ ሁሉ ነገሮችን በትግስት በጥበብ በሃይማኖት፣ እንደገና በፍጹም ጥብአት ማለፍና እስከ መጨረሻው ድረስ የጸና እርሱ ብፁዕ ሆኖ በመንግስተ ሰማያት እንደሚኖር ህልፈተ ዓለምን እስከ አጠቃላይ ሁኔታው በዝርዝር እስከ ምልክቱ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆያል።